በአቶ ጸጋና አቶ ይገዙ መካከል በአንድ ግሮሰሪ ውስጥ ከምሽቱ አራት ሰዓት ላይ ጸብ ተነስቷል። አቶ ይገዙ ቦክስና ቴስታ ሰንዝሯል። በውጤቱም የአቶ ጸጋ የግራ መንጋጋ አጥንት መሰበሩ ተረጋግጧል። አቃቤ ሕግ አቶ ይገዙን ከባድ የአካል ጉዳት በማድረስ ወንጀል ከሶታል። ተከሳሽ በበኩሉ ድርጊቱን አልፈጸምኩም፣ ጥፋተኛ አይደለሁም በማለት ተከራክሯል። ደግሞም በቴስታና በቦክስ ተማቶ የመንጋጋ አጥንት መስበርን በቀላል እንጂ በከባድ የአካል ጉዳት ሊያስከሰኝ አይገባም እያለ ነው። ይህን ማለቱን የሰማችሁ ምን አላችሁ? ጉዳቱ እንጂ የመቱበት መንገድ ለመለኪያነት አይውልም አላችሁ ይሆን? ሰበረስ ምኖሱ ነው ይሆን? አሁን ተመጥኖ ይቀርባል እንድታደምጡ በአክብሮት የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት ሕይወት ዘመኗን በሙሉ ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ካልታሰበ አደጋና ጉዳት የምታምኑት አምላክ ይጠብቃችሁ። ጉዳዩ የቀረበለት ፍርድ ቤት መጀመሪያ ክስ የቀረበበትን ታስቦ የሚፈጸም ከባድ የአካል ጉዳት የማድረስ ወንጀል ሕግ አንቀጽ 555 ድንጋጌ ታስቦ ወደሚፈጸም ቀላል የአካል ጉዳት አንቀጽ 556 ድንጋጌ በመቀየር ተከላከል ብሎታል። እርሱም ማስረጃዎቹን አቅርቧል። ፍርድ ቤቱም የቀረበበትን ክስ ተከላክሏል፣ በማለት በነጻ አሰናብቶታል። በዚህ ውሳኔ ያልተስማማው አቃቤ ህግ ይግባኝ ቢልም ፍርድ ቤቱ ሳይቀበለው ቀርቷል። ተስፋ ሳይቆርጥ ለክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅሬታውን ባቀረበ ጊዜ ግን ነገሮች ተቀየሩ። ፍርድ ቤቱ አቶ ይገዙ የተከሰሰበትን የወንጀል ድርጊት ፈጽሟል፣ ቀላል ሳይሆን ከባድ የአካል ጉዳት አድርሷል በማለት በሁለት ዓመት ከ6 ወራት ጽኑ ስርዓት እንዲቀጣ ወስኖበታል። በውሳኔው ያልተስማማው አቶ ይገዙ ቦክስና ቴስታ መማታትና ጉዳት ማድረስ እንዴት ታስቦ በሚፈጸም ከባድ የአካል ጉዳት ማድረስ ወንጀል ያስከስሳል? ሲል ይጠይቃል። ለዚህ ጥያቄው ሰበር መልስም የሕግ ትርጉምም በሰበር መዝገብ ቁጥር 168166 ሰጥቶበታል። ቅጽ 24 ላይ ስለወጣም ሙሉውን እንድታነቡት እጋብዛለሁ። ሰበር ግን ምን ወስኖ ይሆን? ከስር ፍርድ ቤት ጀምሮ የነበረውን የክርክር ሂደት ያተተው ሰበር በአቶ ይገዙ ግሮሰሪ የግል ተበዳይም እየተዝናኑ የነበሩ መሆናቸው ተከሳሽ ሽንት ቤት ደርሶ ሲመለስ ባጃጅ ውስጥ ታሞ የተኛውን ጓደኛቸውን ተከሳሽ ውጣ ሲል ባጃጁ የኛ ነው ብሎ የግል ተበዳይ ሲናገረው ተከሳሽ በግራ ጉንጩ ላይ በቦክስና በቴስታ የመታው መሆኑ ተመስክሮ አላለም። ይህ ድርጊት ግን የሚያስከስሰው በከባድ ወይስ ቀላል የአካል ጉዳት ማድረስ የሚለውን በጭብጥነት ይዞ መመርመሩንም ገለጸ። አንድ ወንጀል ተፈጸመ የሚባለው ወንጀሉን የሚያቋቁሙ ህጋዊ ግዙፋዊና ሞራላዊ ፍሬ ነገሮች በአንድነት ተሟልተው ሲገኙ ብቻ ነው ያለው ሰበር፣ እነዚህ ተሟልተው መገኘታቸውን ደግሞ አቃቤ ህግ በማስረጃ ማስረዳት እንደሚጠበቅበት የህጉን ድንጋጌ ገልጾ ጻፈ። ጻፈናም ወደ ቀረበለት ክርክር ተመለሰም። ታስቦ የሚፈጸም የአካል ጉዳት በወንጀል ህግ አንቀጽ 555 ሀመሮሃ መሠረት ሊያስጠይቅ የሚችለው ድርጊቱ ሆነ ተብሎ ተፈጽሞ በማንኛውም ሌላ መንገድ ከባድ የሆነ ጉዳትን ወይም በሽታን በሌላ ሰው ላይ ያደረሰ እንደሆነ ስለመሆኑ ህጉ ይደነግጋል። አንድ ሰው በከባድ ወንጀል ተጠያቂ የሚሆነው በህጉ በተጠቀሰው ሀሳብና ድርጊት አፈጻጸም መሠረት ወንጀል ፈጽሞ ሲገኝና ይህም ሁኔታ በማስረጃ ሲረጋገጥ ስለመሆኑ የህጉ ይዘት ያሳያል። አለም፣ ተከሳሽ ግን በቦክስና በቴስታ መማታቱ አስበው ከባድ የሆነ ጉዳትን ወይም በሽታን በተበዳይ ላይ ለማድረስ ስለመሆኑ አልተረጋገጠም በማለት ተጠያቂ ሊሆን የሚገባው ታስቦ በሚፈጸም ቀላል የአካል ጉዳት ወንጀል ነው ሲል ወስኗል። ድንጋጌው ሲቀየር ቅጣቱም ይቀየራልና ጥፋተኛ የተባለበት የህግ ድንጋጌም የሚያስቀጣው ከአንድ ዓመት በማይበልጥ ቀላል እስራት ወይም በመቀጮ በመሆኑ በቀላል እስራት ማለትም በዚህ ጉዳይ የታሰረበት ታሳቢ ሆኖ በሦስት ወራት ቀላል እስራት እንዲቀጣ ወስኗል። ቀደም ሲል ተወስኖበት የነበረው የሁለት ዓመታት ከሶስት ወራት ጽኑ እስራትም ተሽሯል። የሕግ ትርጉም የተሰጠበት ጉዳይም ይሆነም አንድ ከባድ የአካል ጉዳት ማድረስ ወንጀል ፈጽመሃል ተብሎ የተከሰሰ ተከሳሽ ድርጊቱን ለመፈጸም የተጠቀመበት መሣሪያ የሌለ መሆኑ በማስረጃዎች በተረጋገጠበት ሁኔታ በከባድ የአካል ጉዳት ማድረስ ወንጀል ጥፋተኛ ሊባል የማይገባ ስለመሆኑ መሆኑን ያለው እንድታደምጡ ጋብዟቸው የነበሩት ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ናቸው።